19ኛ የሚገርም ነጥብ ነው። በጣም የገረመኝ ነው። አንድ እህታችን እንድትላለች፣ በዲኑ ጠንካራ ሆኖ ቀረበኝ። ሀዲሶችን ይልክልኛል፣ ይመክረኛል። የደዕዋ መድረጎችንም አንዳንድ ጊዜ ይመራል። እኔም መስሎኝ ላግባሽ ሲለኝ ከቤተሰብ ተጨቃጭቄ አገባሁት። እኔ ስዑድ በኢቃማ ነበር አገር ቤት እኔ ሰዑዲ የመጣሁት በኢቃማ ነበር አገር ቤት ሄጄ በአካልም ተገናኘን ሁለታችንም በጣም ተዋደድ ግንኙነት ስናደርግ ግንኙነት ስናደርግ ሞባይሉን መስኮት ላይ አድርጎ የምናደርገውን ተንቀሳቃሹን ሁሉ እንቅስቃሴያችንን ሁሉ ቀርጾታል ከዛም ወደ ሰዑዲ ከሄድኩ በኋላ ራቁት ፎቶ ላኪልኝ እያለ ልኬለታለሁ አሁን ገንዘብ ሲያባክንብኝ፣ አለመግባባት ሲፈጠር እስከ ዛሬ የሚወዳቸውን ኡስታዞች ስም ስጠይቀው እናንተ ጀምዕዮችና ኢዃዋንዮች የምትሏቸውን ኡስታዞች ነው የሚያቀርብልኝ። እኔ ወይም ኡስታዞችህ ወይም ኡስታዝ ሙስጠፋን እንንገረውና ያመካክረን ስለው የምትዩ ሰውዬ ካገኘኝ አቡ ጀህል ነው የሚለኝ። ባለፈው ስለ ትዳር ሲናገር ሰምቼው የሚያየኝ ነው የመሰለኝ። እሱ ጋ እኮ እኔና አንቺ ሙስሊሞች አይደለንም አለኝ። እሺ እኔ የጀመርኩት ቤት አለ መጨረሻ ላኪልኝ፣ ወደ ሶስት መቶ ሺህ ብር ያስፈልገኛል አለ። ላኩለት። ከዚያ ፈታኝ። አሁን ሁለት መቶ ሺህ ላኪ አለኝ። ተፋት እናም፣ ፈታኝ አለች። አሁን ከፈታኝ በኋላ ሁለት መቶ ሺ ብር ላኪልኝ አለኝ። ተፋታን እኮ አልኩት። ከዚህ በኋላ በየወሩ በኢትዮጵያ ሃያ ሃያ ሺህ ታስገቢያለሽ አለኝ። የባለፈውንም እንዳትጠይቅኝ አለኝ። እምቢ ካልሽ ብሎ ቪዲዮውን ላከልኝ። እለቀዋለሁ አለኝ። እሱ አይታይም እኔም ብቻ ለብቻ አድርጎ ነው የቀረጸኝ። በቃ ሁለ ነገር ይታያል። አስራ አምስት ቀን ተኛሁ። ያ የአንቺ ክብርሽ በእጄ ላይ መሆኑን እንዳትዘነጊ አለኝ። ኡስታዝ ለአንድ ደቂቃ ብቻ ምከረኝ! እኔ በጣም ታምሜአለሁ። አላህ ይጠብቃችሁ ይላል። ይሄ ይሄ والله እኔ ምን እምለው ነገር አለ መቼም ሁላችሁም ትሰማላችሁ። እንግዲህ የሚደረግን ማለት ነው እህቶች ላይ ብቻ ከንግግር እንደው ከሁኔታ አንጻር እና ሊላ ስብሓንላህ እኔ በጣም ይከብዳል፣ በጣም ይከብዳል የሚሰራ ሥራ ማለት ነው፣ በጣም ነው የሚከብደው። ምናልባትም እዙ ጋር ተመሳሳይነት ያለው ሌላም ሰምቻለሁ። እዝህ ግንኙነት ሲያደርጉ ቀርጸዋቸው፣ ሪከርድ አድርገዋቸው ቪዲዮውን ከሰሩ በኋላ እየሰሩ ለነዛ ወጣቶች የሚገብሩ እህቶች አሉ አሉ ለምን ሲባል እምትን አል እኔ ወጭህን አልሰጥም አልሸፍን የምት ከሆነ እለቀዋለሁ እያሏቸው ባሪያ አድርገው እየገዟቸው ያሉ አሉ። ይህንን ሰማሁ። ይህ ጥያቄ ሁለት አይነት ነው፣ ሶስት አይነት መጥቶልኛል። በዚህ በጣም የሚገርም አሳዛኝ ነገር ማለት ነው እህቶቻችን ላይ የሚሰራው አሁን ይሄ ይሄ የመናኸሪያ ዱርዬ ነው የምትለው ወይንስ የጠላ ቤት ሰው ነው ነው የምትለው እንዲሁ ምን አይነት ወስፍ ምን አይነት ነገር የሚሰጠው ሰው ነው ተመልከቱ አሁን ልኮላታል በውስጥ መስመር ልኮልኛ ላለች የሰራሁትን ሥራ ሁሉ እሱ ጋር ልኮላታል እለቀዋለሁ የሚላት ማስፈራሪያ ብቻ እንግዲህ ይልቀቀውም አይልቀቀውም ብቻ በትክክል አድርጎላት እንግዲህ ተመልከቱ የራቁት ፎቶ ጉድሽን አወጣዋለሁ ክብርሽ በጀ ነው እንዲሁ ያ አብደላህ አንተ ሞታለህ የለም እንዴ እንዴ ቀበር የለበትም እንዴ ሰው እንዴ ምን አይነት አስተሳሰብ! እንደዚህ አይነት ዱርዬ ራሱ አይተናል እንዴ ዱርዬ ዱርዬ ዱርዬ ዱርዬዎች ራሱ ዱርዬ የሚሉት ካልሆነ በስተቀር እንጂ። እንዴ ይሄንን ምን አይነት ምን አይነት አቅለኛ ሰው ነው እንዴ እንዴት አድርጉ ማለት እኔ የመናገሩ አሁን አቅሙም የለኝም፣ ግን በጣም ውስጥ ነው እንትን የሚለው የሚሰብረው እና እንዴ ንግር እኔ ላንቺ መመከርሽ ሌሎች እህቶችን ያደረጓቸው በዝሙት ነው

ሴትን ልጅ አብይን የሚያስጨፍሩበት ዘመን እንትናን የሚያስተንሱበት ዘመን እከሌና እከሌ እንደዚህ ተቃቅፈዋል፣ እየተሳሳሙ ነው እየተባለ በአፕሊኬሽን በሚሰራበት ዘመን ምንም አትወኝ፣ ምንም አትወኝ። ይልቀቀው ቢፈልግ አትክፈ፣ ይለሱ ባሪያ ሆነሽ አትስም። ልቀቀው በይ ይልቀቀው፣ ምንም አትወኝ በቃ ተወከሌ ተወከለ ያለላህ። ማንም ይሄንን የሚያይ የአንችን ክብር ወረደ ብሎ ይሄንን የሚመለከትም አንችን ። <app Walking> <Sith>. ዘግናኛ ሐሳብ የሚሰጥም የለም። በቃ ሚስትነሽ አለቀ። በቃ ክብረ ቢስ ነው ይታወቃል፣ ተደብቆ አይቀር። ይሄ አንቺን ያገባሽ እኮ ይታወቃል ማን እንደሆነ። ምንም የሚሆነው ነገር የለም። አንቺ ብር አትክፈይ፣ ሀያ ሀያ ሺህ ብር ለእሱ አንቺ። ለምን ባርነት? ለን በቃ አደረገው አይደል? ሰራው አይደል? ተወከልቱ ዐለላህ ፈቁል ሐስቡና አላህ፣ ሐስቢ አላሁ ወኒዕመል ወኪል በይ። የፈለገውን ይልቀቀው፣ ቢለቅ ማንም የሚመለከትለትም የለም ዱርዬ ካልሆነ በስተቀር እንጂ ማንም የሚያየለትም የለም የአንችን ክብር የሚነካም የለም ሁለተኛ እውነት ይሁን አንቺ አድርጊው አታድርጊው ማንም የያውቀው ነገር አለ ማን ነሽ ማናት እስኪ እቺ ልጅ ማናት ብሎ ማን ነው እንትን የሚለው ማን ነው እንትን የሚለው ማን ያውቀዋል አሁን ውሸት ነው ብዙ እንኳን ሌላ እከልዬ ጽፎልኝ ብላ የምታወጣ ሴት ወይም የሚያወጣ ወንድ ጽሑፍ ራሱ ራስ በሁለት ሞባይል ልትጻጸፉ ትችላለህ፣ ራስ ልታገናኙት። በአፕሊኬሽን ዘመን ማንም አይሰቃይም፣ ማንም አይጨነቅም፣ ማንም አይሰጋም። አላህን እንፍራ። በቃ አለቀ። ሌላ ነገር የለው። ጽሑፍ ይወጣብኛል፣ ምን ይወጣብኛል ብሎ መጨነቅ የሚባል ነገር አይደለም። አላህን እንፍራ። አለቀ። በቃ ዋናው መፍራት አላህ። ከዚህ ውጭ ባለ ነገር ግን አንችን የሚጎዳሽ ነገር የለም። ባሪያ አትሁኝ። በቃ ይልቀቀው፣ ቢፈልግ ቢፈልግ ይልቀቀው። አገናኝተው

እናንተ ከአቅላችሁ እንጂ እኔ እንደው አላህ ብላችሁ ላ ኢላሀ ኢለሏህ። የዱርዬ ወጣለት ዱርዬ እኮ ባህሪ ነው። አሁን እናንተ ቲክቶከራ ከአራቅ ከቲክቶከሮቹ በላይ ሆነ። እንደዚህ አይነት አካል ኢና ሊላሂ። እንደዚህ አይነት ሰው ነው ቲክቶከሮችን እንትን የሚለው። ይሄ እንደዚህ አይነት ነው። ዩቲዩበሮች እዚህ ያጠፋሉ፣ ይሄ ትደልቃለች፣ ይሄ የምንትላለች እያልክ አንተን የምታወግዘው አንቺ ነሽ የምታወግዘው ጓደኛሽን፣ ወንድምሽን። ለቀዋለሁ፣ ለቀዋለሁ፣ አልማሀን አትፈሩ። ምን የምታመጡት ነገር አለ? ምን የሚቀየር ነገር አለ? ምን ሚሆን ነገር አለ? የለ። መድረስ ነው። ምን ለማምጣት ነው? ምን ለመሆን ነው? በስ እሺ። የሰው ክብር ሾቅ አደረጋችሁ። እስኪ ምንድ ነው ትርፉ? እስኪ ለቀቀው። ይሄ ሰው ምንድነው የህሌና ቁስል አይለቀው አንች አላህ እግዝ ይሻል። ሁሉም ጋ የሆነ እንደዛ አይነት ነገር ብዙ ጊዜ ይደርሰኛል። አሁን ሌላ ጽሑፍ በዙ የደረሰኛል። ምን አይነት ሁሉንም ከመዘርዘር ትልቁን ስናገር ትንሹ አብሮ ይገባል ከሚል አንፃር ነው እንጂ እለቀዋለሁ አለችኝ ላ እንጋባለን ትሉና ታወሩ፣ ትዘካዘኩ ትዘካዘኩና እማይሆን ሲሆን እለቅልሃለሁ እለቅልሻለሁ። የሰለፍያ ሽፋን ተሸፍናችሁ ከሆነ እኔ አላቅም። ይሄ ይሄ ጀዝባነት ነው። ይሄ ዱርዬ ራሱ ዱርዬ የሚላችሁ ዱርዬ፣ የዱርዬ ባህሪ፣ የአጭበርባሪ ባህሪ ባህሪ ምንም አይነት ህሌና የሌለው ሰው አዑዙቢላህ በምን እንደሚገለጽ አላቅም እኔ። ይሄ አደብ አለው ሴት አደብ አላት ወንድ አደብ አለሁ። በቃ እስኪ ትዳር ነው አባቶቻችን እራሱ አላደረጉም እ ሰው እንዴት ከአምይበታቸው ይወርዳል። ሰው ቃለ አላህ እያለ ከአምይበታቸው ። ኃጢአተኛ ነን ሁላችንም ኃጢአት ወንጀለኞች ነን፣ ንጹህ አይደለን። ግን አላህ የሸፈነልን አደባባይ ላይ እንዴት ለማውጣት የሌላ ኃጢአት አንቺ ሰው ኃጢአት አውጥተሽ አትተወጫለሽ እኮ። አንቺም አላህ ያጋለጽሽ፣ እቤትሽ ከጓድ ያወጣዋል፣ ትዋረጃለሽ። ብታዋርጅ ምናልባት ብታዋርዳት ትዋረዳለች፣ ብታዋርጁ ያለ ትዋረጃለሽ። ላላህ ብለሽ ዋጣ አታደርጉ ዋጣ አታደርገውም። ማንተ እንዴ አላህ አላህ اللهم <سؤال> اغفر لنا ما لا ማለት እያለ ለህዝብ መርጨት የሚባለው ነገርስ ምን አመጣው? ምን አይነት ምን አይነት ይሄ ስልጣኔ ነው? ጥሩ ሰው መሆን ነው? ብልህነት ነው? በቀል ነው? ምን የሚባል ነው? ምን ትበቅላል? አሁን እቺን እህት ስንት ደምታ ስንት ለፍታ ስንት ታግላ ከአረብ ሴት ጋር ፍዳዋን አይታ የሰበሰበችውን 300 ሽብር ምጥጥ አርገህ በላ፣ 200 ሽብር ላኪ አልካ፣ በየወሩ የገቢ ምንጭ እንድትሆን አደረካት። እንደው አንተ በሞትታ ምናለ በቀብርታ ምናለ እንደው بالله عليك لا حول ولا قوة الا بالله انا لله وانا اليه راجعون